እንግዲህ ኢትዮጵያ አሁን ላለችበት የፖለቲካ ቀውስ አራት ምክንያቶችን መጥቀስ የሚቻል ይመስለኛል። በእኔ በኩል የመጀመሪያው የባህል መነሾ አለው፣ ሁለተኛ ታሪካዊ ቁርሾዎች፣ ሶስተኛ ደግሞ ኮሌክቲቭ ትራውማ፣ እንደ አራተኛ ደግሞ ፖለቲካዊ የዘመናዊ ፖለቲካ እድገታችን የታሰበውን ያህል ወደፊት አለመራመዱ ነው ብሎ መናገር የሚቻል ይመስለኛል። ከባህል አንጻር በጣም ባጭሩ ለመጥቀስ የእኛ ካልቸር ወይም ባህላችን ይበልጡኑ ለጦረኛ አስተሳሰብ ይቀርባል ተብሎ ይታሰባል። ይህ በስነ ማህበረሰብ አጥኞችን በኩል ተደጋግሞ የሚነሳ ነው። እንደ ዶናልድ ሌቪን አይነት ሰዎች ለምሳሌ የባህል እድገቱ ከዱለኝነት ወደ ጠመንጃ ነው ያደገው እንጂ ይሄ ነው የሚባል የባህል እድገት ማምጣት አልቻለም ሀገር ውስጥ ብለው የሚናገሩ ሰዎች አሉ። ዘፈናችንም እሱን ያነሳል። ተኳሽ ወዳለው ገዳይ የማልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ ነው እና ቫዮለንስን ፕሮሞት የሚያደርግ ካልቸር ነው ያለን እንዲህ አይነቱ ካልቸር ደግሞ የሚፈጥረው የፖለቲካ መንገድ ከታሪክ አንጻር ሌሎች ነገሮችን አስከትሏል ብሎ መናገር ይቻላል። ስለዚህ ታሪካችንም ብዙውን ወንድነት የሚያጠቃው መጠፋፋት የሚያጠቃው አንዱ አንዱን የበለጠ አሸንፎ ሰሚሲቭ የማድረግና የመግዛት ያለ መግዛት እንደዚህ አይነት የማስተር ኤንድ ስሌቭ ግንኙነት ያለበት ነው የታሪክ ሂደቱ። ስለዚህ ይሄ እንግዲህ በዘመናዊ የፖለቲካ ታሪካችን ውስጥ ሲመጣ በጣም የተለዩ በሌሎች ሀገራት ብዙ ያ ልብ ያላልናቸውን በተለይ አፍሪካ ላይም ቀኝ ተገዝተዋል ተብሎ በምናቃቸው ሀገራት ሁሉ ልብ ያላልናቸውን ወይም በውጉ ያልታዩ አጋጣሚዎችን ኢትዮጵያ ውስጥ እንዲታይ አድርጓል። ይሄ እንግዲህ ከ1953 ጀምሮ የነበሩ አጋጣሚዎችና ብዙ ሰዎች የስልሳዎቹ ትውልድ ይላሉ። ከስልሳዎቹ ትውልድ በፊት ግን የ1953ቱ መፈንቅለ መንግስት እና የተቋጨበት መንገድ ትልልቅ ሰዎችን ትንንሾቹ ልጆች ልጆቻቸው የሚሆኑ ሰዎች አሜሪካ ተምረው የመጡትም ጦር ውስጥ የነበሩትም ትልልቅ በሚባሉት ላይ የወሰዱት እርምጃና ግድያ የፖለቲካ መንገዳችን ላይ ልብ ያልተባለ በኋላም ላይ 1967፣ 68 ከዛም በኋላ በቀይ ሽብር፣ ነጭ ሽብር በነበረው የፖለቲካ ውጥንቅት ውስጥ ከፍ ያለ አስተዋጽኦ ነበረው። ስለዚህ የባህል መደላድሉ የታሪክ መንገዳችንን በፖለቲካ ሂደት ውስጥ ይሄ ነው በሚባል ደረጃ መፍጠር የቻለ አልነበረም እና ታሪካችን በዛ መንገድ መሆንና አለመሆን በሚሉ ነገሮች እንጂ ሀሳብ ብዝሃነትን በሚያስተናግድ መንገድ ላይ መጓዝ የቻለ አልነበረም። እነዚህ ሁለት ምክንያቶች በየጊዜው ደግሞ ያመጡት ራሱን የቻለ በፖለቲከኛውም እንደ ሀገርም በሀገር ላይ ስነ ልቦና ቀውሶችን አስከትለዋልና እነዚህ ስነ ልቦና ጠባሳዎች ወይንም የወል የሆኑት ኮሌክቲቭ ትራውማቲክ የሆኑ ነገሮች ኮሌክቲቭ ማድነሱ የወል እብደቱ እንዲያድግ የባህል መነሻው ለታሪኩ የታሪክ ሂደታችን ደግሞ ፖለቲከኞቻችን ውስጥ ያለ ፍርሃትና ፖለቲከኞቻችን ራሳቸው የስነ ልቦና ተጠቂ ናቸው። ህዝቡ እንደ ህዝብ የስነ ልቦናዊ ችግሮች አሉበት። የኢትዮጵያ የፖለቲካ ለውጦችን በተለያዩ አጋጣሚዎች የሚመጡ ለውጦችን በውጊያ ለማስተናገድና እነዚያ ፍርሃቶች በፍጥነት በለውጡን እንመራለንና ለውጡን በሚቀበሉ ኃይሎች መካከል አለመተማመንን የሚፈጥር ኮሌክቲቭ ትራውማ ፈጥሯል ብሎ መናገር ይቻላል። የነዚህ ሂደቶች ውጤት ደግሞ በጥቅሉ ካየነው ከፖለቲካ አንጻር የፖለቲካ እድገትን አላመጣም። ኢትዮጵያ ውስጥ ምናልባት አራተኛ ተደርጎ ሊጠቀስ የሚችል ይመስለኛል። በእርግጥ ሀሳቡ ጥያቄውም ሰፊ ስለሆነ በጣም ሰፊ ብዙም ያወያይ እንደሆነ ይገባኛል። ምናልባት ግን እንደ አራተኛ ሂደት የፖለቲካ እድገት መፍጠር አልተቻለም ኢትዮጵያ ውስጥ። የፖለቲካ እድገት መመዘኛዎች ይብዛ ሚነስም በተለያዩ ቦታዎች የተለያየ መልክ አላቸው። ግን ትልልቆቹ ጸሐፊዎች ስቴቱ የስቴት ጥንካሬ ከዛ ደግሞ የህግ የበላይነትና ተጠያቂነት እነዚህ ሶስት ነገሮች ለአንድ ሀገር የፖለቲካ እድገት ወሳኝ ናቸው። ፖለቲካው እያደገ ሂዷል ወይ ከህዝቡ ከዓለም አቀፍ ነባራዊ ሁኔታው እና ከሌሎች ነገሮች ጋር ተያይዞ የፖለቲካ እድገታችን ከፍ እያለ ሂዷል ወይ የሚለውን አመላካቾች ናቸው። ከአለፉት ሶስት መንደርደሪያዎቻችን የተነሳ በኋላ ላይ የመጣ የፖለቲካ እድገታችንም በየጊዜው የሚታሰበውን ያህልና ከባባዊ ሁኔታውን አጠቃላይ ማህበረሰባዊ ጉዳዮችን በሚመጥን ደረጃ ማደጉ ላይ ደግሞ ሌሎች ተጽዕኖዎችን አምጥተዋል እና ማህበረሰባዊ ጥያቄዎችና የፖለቲካዊ ድባባችን በፖለቲካ እድገት ደረጃ ያን ያህል በጣም በሚጠበቀው ደረጃ አድጓል ብሎ መናገር ያስቸግራል። ኦፍኮርስ እሱ ለምን አልመጣም ከተባለ ቀደም ያልናቸው የተንከባለሉ የማህበረሰቡ አካል የሆኑ ናቸው። ፖለቲከኞቻችን የታሪካችን አካል ናቸው፣ እንደኛው ደግሞ የስነልቦናም ተጠቂ ናቸው። ስለዚህ በየትኛው መስክ ላይ ያሉ የፖለቲካ ሂደት ውስጥ ተሳታፊ የሆኑ ኃይሎች በእነዚህ ሶስት ችግሮች የተነሳ ፖለቲካሊ ሊመጣ የሚገባ የነበረውን እድገት የሰጡን አይመስለኝም። ስለዚህ በእነዚህ አራት ነገሮች ላይ ነው የኔ ማጠንጠኛ የሚሆነው፣ ወይም ምላሽ ሊሆን ይችላል ብዬ የማምናቸው ነገሮች እነዚህ ናቸው ከመፍትሄ አንጻር በዋነኝነት ምናልባት ማጠንጠኛ ሊሆኑ ከሚችሉ ነገሮች መካከል አንዱ የኢኮኖሚ ጉዳይ ይመስለኛል። ኢትዮጵያ ውስጥ ያለ ሀብትን የመቀራመት አዝማሚያ እየጨመረን ሄደው። ኢትዮጵያ ውስን ሀብት ያላት ሀገር ናት። ስለዚህ የሚመጣው የወጣት የሰው ኃይል ቁጥር የበለጠ ያለውን ሀብት እየተቀራመተ መሄድ ነው። ከዚ አንጻር ኢኮኖሚካሊ የረባ የሆነ የኢኮኖሚ እድገቶች ቢኖሩም ግን ከሚመጣው ጥያቄ ቀድሞ ወይም ደግሞ ከሚመጣው ጥያቄ በላይ የተሻለ ኢኮኖሚ እድገትን ማስመዝገብ እና እነዛን ችግሮች ሊፈታ የሚችል አሳታፊ የሆነ ፍትሃዊ የሆነ ማህበራዊ ኢኮኖሚ እድገት ይጠበቃል ብዬ አምናለሁ። እዛ ውስጥ የፖለቲካ እድገት ላይ አሁንም ወሳኙ ነው ተብሎ የሚታሰበው ቀደም ብየጠቀስኳቸው የአካውንታቢሊቲ፣ የተጠያቂነት፣ የህግ የበላይነት እና ስቴቱ አጠቃላይ ደግሞ የስቴቱ ዝመና ጉዳይ በተለይ በተለይ ደግሞ ተቋማት ግንባታ ምናልባት ምናልባት ማህበረሰቡ እንደ ማህበረሰብ የበለጠ ችግሮችን የሚፈታባቸው አማራጮችን ችግሮችን ቆም ብሎ የሚያይባቸውና ተማምኖባቸው እንሻገርባቸዋለን ብሎ የሚያስብባቸውን መደላድሎች ይፈጥራሉ ብዬ አምናለሁ። እነዚያ መደላድሎች ካሉ በየጊዜው የመጡ ችግሮችን መፍታት እና ከቆምንባቸው መንገራገጮች ወጥቶ ወደ ተቻለ ለውጥ መሄድ ይቻላል ብሎ መናገር እንደ አንድ አማራጭ የሚታይ ነው በእኔ በኩል